አላህዬ እኔ አመፀኛ ደካማ ባሪያህ እኔ አንተ ደግሞ መማር የማይሰለችህ ረሒም የምትሆን ከጌታ ነህ። ያረብ እንደ ወንጀል ሳይሆን እንደ ምሕረትህ አኑረኝ ያ አላህ። ሁሉም ሰው በረካ ይፈልጋል። ዱዓ እናደርጋለን፣ ስለሱ ጥቅሶች እንለጥፋለን። ያ አላህ ጊዜን፣ ሪዝቄን፣ ህይወቴን ባርክልኝ እንላለን። ግን አንዳንድ ጊዜ እኛ ራሳችን የምንለመናትን በረከት የምንከለክልነን። የፈለግከውን ያህል ለበረከት ልትጸልይ ትችላለህ። ግን የአኗኗር ዘይቤህ አላህን ከቀንህ የሚያስወጣ ከሆነ እሱ በረከትን ወደ አንተ እንዲፈስ እንዲያደርግልህ እንዴት ትጠብቃለህ? በረካህን ቀስ ብለው የሚሰርቁ ሰባት ልማዶችን ልንገርህ እና አንዴ እነሱን ካስተካከልካቸው ህይወትህ ይለወጣል። አንድ ወጣት መጣና ወንጀል በጣም አስቸገረኝ እንዴት ላድርግ ምከሩኝ አላቸው። ወንጀል አስቸገረው። እኔ ወንጀል ትሰራ ፈቅድልሃለሁ፣ ግን አራት ቅድመ ሁኔታ አለኝ። እነዚህን ካሟላህ ስራ ፈቅድልሃለሁ። አንደኛ፣ አላህ ስብሃነ ወተዓላ የማያይህ ቦታ ሄድና ስራ። እንዴት ብዬ እችላለሁ ታዲያ? ሁለተኛ፣ ከግዛቱ ውጭ

አራቱንም ማድረግ ካልቻልክ ከወንጀል ራቅራፍ አስበሐ ሚን ዑባድ በጣም ከትልልቅ ዑባዶች ውስጥ አንዱ ሆኗል። ከትልልቅ ዑባዶች ውስጥ ሆኗል። ይህ ስሜት በጣም በጣም ወሳኙ ነው። የመጀመሪያው መጥፎ ልማድ ዘግይቶ መነሳት ነው። ነቢዩ ሰለላሁ አለይሂ ወሰለም እንዲህ ብለዋል የማለዳ ሰዓታት ለኡማዬ የተባረኩ ናቸው። ቀንህን በፈጅር ምትክ በስልክህ ከጀመር ሪዝቅህን እያጣህ ነው። በረክ የሚጀምረው ዓለም ተኝታ ሳለ ስትነሳ ነው። የመጀመሪያ ቃለህ ቢስሚላህ ሲሆን እንጂ ኖቲፊኬሽኖችን ስትፈትሽ አይደለም። የሱብ ሰላት የማይሰግድ ሰው ርዝቅ እንዳይጠይቀኝ፣ ርዝቅ እንዳይጠይቀኝ። የርዝቅን አድራሻ እየነገረህ ነው አለ ከጠየቀስ ወንጀል ነው። የስብሒን ሰላት ያልሰገደ ሰው አይዋ በዕለቱ የእሱ ጠባቂ አይደለሁም። ማነው የሚጠብቀው ጋሼ? ሦስተኛ ስብሒ ላይ የገቡት መላዕክቶች አስር ላይ ይወጣሉ አለም።

ሩሃችንን የምናሳርፍበት ነው። ሰላት ከእንቅልፍ የተሻለ ነው። ምክንያቱም እንቅልፍ ሙስሊሙም ካፊሩም በመተኛት ይጋራሉ። ሰላት ግን ሙዕሚን ብቻ ነው የሚሰግደው። የሱብሂን ሰላት የሚሰግዱ ሰዎች ምንኛ የታደሉ ናቸው! ፊቶቻቸው ያበራል፣ ግንባሮቻቸው ያንጸባርቃል፣ ጊዜዎቻቸውም የተባረከ ነው። አንተ ከእነዚህ ሰዎች መካከል ከሆንክ አላህን ለዚህ ችሮታው አመስግነው። ከእነዚህ ሰዎች መካከል ካልሆንክ ደግሞ አላህ ከእነርሱ እንዲያደርግህ ለምነው። የፈጅር ሰላት ምንኛ ያማረ ነው! ፈርዱን መስገድህ በአላህ ጥበቃ ስር እንድትሆን ያደርግሃል። ሱናው ደግሞ ከዱንያም ዱንያ ውስጥም ካሉ ነገሮች ሁሉ የተሻለ ነው። የፈጅርን ሰላት መላእኮች ተገኝተው ይታደማሉ። ኢነ ቁርኣነል ፈጅር የጉ ሰላት መላእክት የሚጣዱት ነውና፣ አላህ ከእነዚህ ሰዎች መካከል ያደርገን። ሱብሂ ከመምጣቱ አንድ አስር ሀያ ደቂቃ በፊት ቁጭ ብለህ የቀን ውሎህን የታሪክ ወንጀልህን ጉዞህን

እና እሱን ገጽ በማገላበጥ እያጣህ ነው። በዱንያ ትኩረት ማሳሳቶች የምታባክነው እያንዳንዱ ደቂቃ ምንዳ ወይም ሰላም ለማግኘት የምታሳልፈው ደቂቃ ሊሆን ይችል ነበር። ስልክህን ተቆጣጠር፣ አለበለዚያ በረከቶችህን ይቆጣጠራል። ሶሻል ሚዲያ በጣም ማብዛት ከሚፈጥረው ነገር መካከል አንዱ ለነገሮች ሴንስ አይኖረ ድረግ መጠቀም ህጋዊ ነው? ህገ ወጥ ነው። ህገ ወጥ ነው፣ በህግ ያስጠይቃል። እኔ እላችኋለሁ ከድረግ የበለጠ ሰውን የሚያፈርሰው ወጣቱን የሚያፈርሰው ድረግ ማለት ሶሻል ሚዲያ ነው። የሚገርመው ግን ህጋዊ ሆኗል። ለሁሉም ለሁሉም ህጋዊ የሆነ ድረግ ማለት ነው። ያለሱ መብላት አትችልም። ያለሱ መጠጣት አትችልም። ያለሱ ማስ መንቀሳቀስ አትችልም። ኤቭሪ ነገርህን ኮንትሮል አድርጎታል። ኤቭሪ ነገርን፣ ሰዎችን ኮንትሮል አድርጓል። በጣም ሶሻል ሚዲያ በጣም ማብዛት ከሚፈጥረው ነገር መካከል አንዱ ለነገሮች ሴንስ አይኖርህም። ማንም እዚህ ጋ ይፍረጥ ምናምን አንተ ያገባህም ጉዳይ አለ። ምክንያቱም ዩ ቢልድ ወርልድ ኢንሳይድ ፎን፣ ስልክ ውስጥ አለም ገንብተሀል አንተ፣ ስልክ ውስጥ ቤት ገንብተሀል የኛ ልጆች የኛ ሌሊት ዘጠኝ ሰዓት ለቲክቶክ ላይ ያሉ ላይቭ ምን እያደረገች ነው? ድዋ እያደረገች እንዳይመስል የጸለየች አይደለም ታጁድ አይደለም። ሌሊት ዘጠኝ ሰዓት አላህ ያሳይ ቲክቶክ ላይ ምን! ዋካይንድ ኦፍ ፕሪዘን አሮን ኖ በቃ፣ በጣም ነው የሚያሳዝነው እጅግ በጣም ያ። ወንዶቻችንም ልክ እንደዛው እንደ ሶሳይቲ እያፈረሰን ያለ ከባድ ድረግ ነው ሶሻል ሚዲያ። ላይ ያለውን ላይፍ እንዴት እንድትረዱ ትፈልጋለሁ። በእኔ መረዳት ሶሻል ሚዲያ ላይ ያለው ላይፍ ልክ የእግር ኳስ ሃይላይት የለም አሁን እኔ ወንዶች ወንድሞች እንዳትቆጡ፣ ኳስ በጣም አፍቃሪ አይደለሁም እና ኳስ ላይ ሀይላይት ግን አያለሁ አንዳንድ ጊዜ ገርማ ብዙ አንብቤ አጥንቼ ወይ ደግሞ ስራ በስቶብኝ ምናምን ፈታ ማለት ከፈለኩኝ ዘና ከሚያደርጉኝ ነገሮች መካከል አንዱ ሀይላይት ነው። ኳስ በጣም ነው ደስ የሚለው፣ ሃይላይት በቃ ሲያገባ ስታ የሚገራርም ጎሎች ነው የምታየው። ሃይላይት ምናልባት ከአንድ ጨዋታ ላይ አስር ደቂቃ ሊሆን ይችላል። እግር ኳስ ግን ስንት ደቂቃ ነው የሚወስደው? ዘጠና ደቂቃ አይደል? ኦኬ ኦልሞስት ጀስት ሁለት ሰዓት በለው። ብዙ ነው እኮ በጣም ከዛ ውስጥ የአስር ደቂቃውን ሀይላይት ጎሎቹ የሚገራርም ጨዋታዎቹን ታያለህ እና ደስ ይላል። ሶሻል ሚዲያ ማለት ልክ እንደዛ ነው። ሶሻል ሚዲያ ላይ የምናየው ላይፍ ዘጠና ደቂቃ ውስጥ ያለው እኮ ጨዋታ ላይ እኮ እግር መሰበር አለ፣ ታውቃለህ አይደል እግሩም ይሰበራል በእንትን ተሸክመውት የሚሄዱ አሉ። ስንት ስቃይ አለው። ስንት ሲደክመው አለው የዛ ሁሉ ድካም የዛ ሁሉ ብዙ መከራ መጨረሻ ላይ ያለውን ቆንጆ ቆንጆ የተመረጠው ሃይላይቱን ታየዋል። ሶሻል ሚዲያ ላይ የምናየው የሰው ህይወት ያ ብዙ ሁለት ወር ተሰባብራ ኮ ነው በሁለት ወር ተሰብብሩ ውስጥ መጨረሻ ላይ የሆነ አንድ ሃይላይት አላት። እሷን ሃይላይት ነው ታሳየ እሱን ሃይላይት ነው የሚያሳየ ከዛ ሁሉ ህይወታቸው ያ ይመስለናል፣ ግን አይደለም ነው ሃይላይት ነው። ከሃይላይቱ ጀርባ ያለው የህይወት ጨዋታ ለቀድ خلقنا الانسان في كبد ነው። ይሄን ሪያሊቲ መቀበል አለብን። አላህ ሱረቱል በለድ ምዕራፍ 90 ቁጥር 10 ላይ የሰው ልጅ በከባድ ፈተና ውስጥ የሚያልፍ ፍጡር አድርገን ፈጥረኗል ይላል። አራተኛው መጥፎ ልማድ ሰላትን ችላ ማለት ነው። በአማኝና በካህዲ መካከል ያለው ልዩነት ሰላት መተው ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰላት ግዴታ ብቻ አይደለም ለነፍስህ የኃይል መስጫ ነው። ሰላትህን ከዘለልክ ከራሱ ከበረከት ምንጭ ትቋረጣለህ። በሰዓቱ ስገድ በሚመችህ ጊዜ ሳይሆን። ሰላት አለማስጌት ወላ ርዝቅን ያጠባል፣ ፊትን ያጠቁራል፣ ሰላምህን ይነስሃል፣ ደስታን ያርቃል። ወላሂ ዋእሙር አህለከ ብሰላ ወስተቢር ዓለይሃ ናሕ ላ ነስአሉከ ርዝቀን ናሕኑ ነርዙቅካ። ቤተሰብህን በሰላት እዘ ዘለ አላህ በእሷ ላይም ጽና፣ ርዝቅን አንጠይቅህም እኛው እንረዝቀሃለን እያለ አላህ። የርዝቅ መክፈቻ በር ነው። ርዝቅ የጠበበበት ሰላቱ ላይ ይጠናካል፣ ፊትም ብርሃን ያመጣል። ሰላት የማይሰግድ ሰው ሕይወቱ፣ ድቅድቅ ድቅ ጨለማ ውስጥ ያለ ሰው እንዴት ቃላችሁ እንዴ ቃላጩ መቼ ሞክሩት አላላችሁ። ከዚህ አላህ ይጠብቃችሁ። አደገኛ ነገር ግን የማይሰግዱ ጓደኞቻችሁን ስታያቸው ይገባችኋል። ሀያታችሁ ግራ የተጋባ ህይወት ነው የሚኖሩት። ስትረስፉል ላቸው ጭንቀጥበት ላይ ነው። ሀብት አላቸው፣ ድሃዎች ናቸው። ጤናማዎች ናቸው፣ በሽተኞች ናቸው። ሁሌ ሐያታቸው በስጋት የተ ቃለ ወላ ብርሃነ እሱ ኢማን ስለመኖሩም ማሳያ የለንም። ካፊር ነው ብንል እንችላለን። ወላ ነጃተ የውመል ቂያማ የያ ማለት የመዳን እድል የለው የውመል ቂያማ አደጋ

ያ ጀማ ሰላት የማይሰግድ ሰው ላ ቱልሂኩም አምዋሉኩም ወላ አውላድኩም አን ዚክሪላ ብለዋላ። ሰላት የማይሰግድ ሰው ከነዚህ ሰዎች ከአራቱ ሰዎች ጋር ይቀሰቀሳል ተብሎ ሲባል ከነዚህ ከአራት ምክንያቶች ውስጥ አንዱ ወይም አራቱ ወይም ሶስቱ ኦር ሁለቱ ናቸው ሰላት እንዳይሰግድ የሚያደርጉኝ። አራተኛው መጥፎ ልማድ ያለማቋረጥ ማማረር ነው። ቃላቶችህ ሁልጊዜ አሉታዊ ሲሆኑ ሲሳይህ መጨመሩን መጠበቅ አትችልም። ምስጋና ሲሳይን ሊስብልህ ይችላል። በረከትን ወደ አንተ ይስባል። ቁርአን እንዲህ ይላል፣ ታመሰግኑ፣ በእርግጥ ጨምረላችኋለሁ። የሰው ልጅ ትዕግስት ካለው ከትዕግስት ጋር አላህን ከፈራ ጠላቶቹ ሁሉ ሊጎዱት እንደማይችሉ

ይህን መቋቋም ትችላለህ ብሏል። ቀጠሉና ስለ ወንድ ልጃቸው ሲያወሩ ደግሞ እንዲህ አሉ። እሱቴ እድለቢስ ነው። ጥሮ ግሮ ከጓደኞቹ በላይ ሀብት አፈራል ስል አንዲት የማትረባ ሴት አግብቶ ይሄው አንጀቴን ያሳረረኝ ይዟል። ሚስት ተብያዋ የዓለማችን ሰነፍ ሴት ናት። ከመኝቷ እንኳን ሳትነሳ ነው ቁርስ አቅርቡልኝ የምትለው

አንድ በላኩ በሙእሚን ባሪያ ላይ መነባበሩ አያቆምም። አላህን ሱብሃነሁ ወተዓላ ያለምንም ወንጀል እስኪገናኘው ድረስ አላህ በላይ ያመጣ በበሽታ ልጅ በመውሰድ ገንዘብ በመወሰድ ያጠባሃል። ንጹህ ሆነ ያለምንም ወንጀል እንድትገናኘው ፈልገው ነው። አላህ ሱብሃነሁ ወተዓላ አንተ ጌታይ ሆይ ይህ ጉዳይ ከሆነ ሸረሊ ለእኔ መጥፎ ከሆነ አንተ ነው የምታቅ፣ እኔ አላቅም ብያለሁ። ስለዚህ ለእኔ መጥፎ ከሆነ በዲኔ ላይ መጥፎ ነገር የሚያመጣ ከሆነ ሥራ ጀመርኩ፣ ከዲኔ የሚያስወጣኝ ከሆነ ህይወቴን የሚያመሰቃቅልብኝ ከሆነ መጨረሻው የከፋ ከሆነ መጥፎ የሚሆንብኝ ከሆነ ፋስሪፍኒ አንሁ፣ እኔን ከዛ ዘወር አድርገኝ። ወስሪፍ ዐኒ፣ ጉዳዩንም ከእኔ ዘወር አድርገው ገለል አድርገው

ዱዓቸው ሙሉ ነው። አሁን እዚህ ጋር አንድ ሰው በማያውቀው ጉዳይ ላይ ከዚህ የበለጠ ምን ዱዓ ሊያደርግ ይችላል? አምስተኛው ልማድ በሰደቃ ላይ ስስታ መሆን ነው። በረካ የምትሰጥ ከሆነ ይበዛል፣ ስትሰበሰብ ደግሞ እሱም ይሰበሰባል። ነቢዩ ሰለላሁ አለይህ ወሰለም እንዲህ ብለዋል፣ ሰደቃ ገንዘብን አትቀንስም። ከሰጠህ በኋላ ገንዘብህ ሊቀንስ ይችላል

ሴትዮዋ የኩላሊት በሽተኛ ናቸው። ኩላሊት መተካት አለበት አቃላቸ ብዙ ሀገራት ላይ ክልክል ነው። የተወሰኑ ሀገራት የሚፈቅዱ ስለመኖራቸው እርግጠኛ አይደለሁም። ግን አንዲት ሴት ሸጠች ኩላሊቷን። እና እስኪ ጥሩልኝ ኩላሊቷን የሸጠችልኝ ሴትዮ ብላ እቺ በሽተኛዋ በጣም ሀብታም ነች፣ ጠራቻት እና ለምን ትሸጫለሽ? አለቻት። ወላሂ አካሌን መሸጥ ያስገደደኝ ከባድ ችግር ውስጥ ያለው ሚስኪን ድሃ ስለሆንኩ እንጂ መሸጥ ፈልጌ አይደለም። ለገንዘብ ብዬ አይደለም የምሸጠው ማለት ኖሮኝ ተጨማሪ ለማግኘት አይደለም። ችግር ነው የሚያሸጠኝ ብላ ለቀሰች። ገንዘቡንም ውሰጂ ኩላሊትሽንም አልፈልግም ከአላህ ብቻ ሽፋ እፈልጋለሁ አለች። ተመለሰቻች ሴት ገንዘቧን ይዛ በሚቀጥለው ቀጠሮ ስትሄድች ሴትዮ ኩላሊቷ ፋንክሽን እያደረገ ነው እየሰራ ነው። ሰደቃ ትልቅ ኃይል አለው። ሲጎልብህ ስት ሪል ስቴት ዴቨሎፐር አንዱ እንድማለኝና ሲሸጋግር ምንድነው የምታደርግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠው አለዋል። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ።

ያውም አሉ ነቢዩ ዓለይ እሷላት ወሰላም፣ ማነ ከሶማ ልምሩ የሚንሰጠቃካሉ በኋላ በልድዚድ ይጨምረዋል እንጂ። አሉ ነቢዩ ዓለይ እሷላት ወሰላም፣ መስጠት አያጎልም፣ ሲጎልብህ ስጥ። ስድስተኛው መጥፎ ልማድ ጥላቻንና ምቀኝነትን በልብ ማስቀመጥ። ቅናት ያለበት ልብ በረካን መያዝ አይችልም። ሌሎች በረካ እንዳይኖራቸው እየተመኘህ አንተ በረካ ሊኖረህ አይችልም። ምቀኝነትን ስትተው ለአላህ ስጦታዎች ቦታ ትከፍታለህ። ይህም በጸጥታ ለራስህ በል፣ ያ አላህ እነሱን ባርካቸው እኔንም ባርከኝ። የሚያማሰኩ ምቀኝነት ስላለው አላህ ደግሞ ምን አለ? አም የሕስዱን ናስ አላ ማታሁም ላሁ ሚን ፈሊ እኔ ባከፋፈልኩት ርዝቅ ነው እንዲህ እናንተ የምትመቀኛኙት አለ። ስለዚህ ከማን ጋር ይትጣለሁ? ከአላህ ጋር አከፋፋይ አላህ ነው። አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ካለ ከአንተ የሚጠበቁ ሰባተኛውና ና የመጨረሻው ልማድ አላህን ማስታወስ መርሳት ነው። በረካ አላህን በረሱ ልቦች ውስጥ ይሞታል። ነገር ግን ዚክር በሚያደርጉ ልቦች ውስጥ ይበቅላል። በቀን ለ30 ሰከንዶች እንኳን ቢሆን ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር እያንዳንዳቸውን ጠዋት አስር ጊዜ በል። ያ የቀንህ የብርሃን ብልጭታ ነው። ሁሉም እንደሌለ ቢቆጥር አንተ ማ አላህ ቀዊይ ብቻህን ደካማ ነህ። አላህን ይዘህ ግን ጠንካራ ነህ።

ዘውትር ያለማቋረጥ አኼራን የሚያስታውሱ ባሮች አላህ ያድርገን። ለአኼራ የሚደክሙ የሚሰሩ የአላህ ባሮች ሁላችን ያድርገን። ዱንያችንንም አኼራችንንም አላህ ያስተካክለው። ረበና አቲና ፊዱንያ ሀሰና ወፊል አኺራ ሀሰና ወቂና አዛብና። በህይወትህ በረካ እንዲገባ ወይም ደግሞ ከአላህ ጋር ያለህ ቅርበት የበለጠ እንዲጨምር እምትፈልግ ከሆነ የቴሌግራም ቻናላችን ላይ የተለያዩ ከአላህ ጋር የሚያቃርቡን የሆኑ ቻሌንጆችን እናዘጋጅበታለን። በየቀኑ አዳዲስ ነገሮችን እንለቅበታለን። እዛ ላይ ተቀላቅለህ በየቀኑ ከአላህ ጋር የሚያቀራረብህን ልብህን የሚያረጥበውን ነገሮች ማግኘት ትችላለህ። ሊንኩ ኮመንት ላይ ያለላችሁ ገብታችሁ ፎሎ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ።